አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አርማች ተመልካቾቻችን ሁሉ ሰላም ሁሉ፣ መልካም ከኛ ጋር ሁሉ ሰላም ነው። እጅግ ወሳኝ ወሳኝና አነጋጋሪ የሆኑ መረጃዎችን ነው ወደ እናንተ ይዘንላቸው የቀረብ ነው። ከዚህም ጋር ተያይዞ በዛሬ ሁለት የሚኒስትሮች ምክር ቤት 45ኛ መደበኛ ስብሰባውን ዛሬ ግንቦት 14 2017 አካሄዶም ነበረ። ታዲያ በዚህ ስብሰባ ላይ በመላው ሀገሪቱ ላይ ተግባራዊ የሚደረጉ አዳዲስ ረቂቅ አዋጆችንና አዳዲስ መመሪያዎችን እንግዲህ መርምሮ በአብላጫ ድምጽ ማጽደቁን ተመልክተናል። ከዚህም ጋር ተያይዞ መደመጥ ያለባቸውን በመላው ሀገሪቱ ላይ ተግባራዊ እንዲደረጉ የጸደቁትን በዝርዝር ወደ እናንተ ሙሉ መረጃ የምናስደምጥ ይሆናል። በተጨማሪም ደግሞ ከግብርና ታክስ ጋር በተያያዘ አዲስ መረጃ ወጥቷል። በዚህም በሚኒስቴር መስሪያ ቤቱ በኩል ጥያቄን አስነስቷል። ሙሉ ዝርዝሩን ታደምጣላችሁ። በሌላኛው በኩል ከአዲስ አበባ ከተማ አስተዳደር በኩል ከፍተኛ የሆነ የገንዘብ ቅጣት እንደተጣለ መረጃው እንደሚጠቁመው ከሆነም ከ400 ሺህ እስከ 1 ሚሊዮን 200 ሺህ ብር በግለሰብ ደረጃ ቅጣት ስለመጣሉም ሰምተናል። ይህንንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋቸው እስከ መጨረሻው ድረስ አብራችሁን ቆዩ። በቅድሚያም ከግብርና ታክስ ጋር በተያያዘ በዛሬው ዕለት ሰረፋዱን አዲስ መረጃ ወጥቷል። በዚህም በሚኒስቴር መስሪያ ቤቱ በኩል ጥያቄ ስለመነሳቱ ሰምተናል። የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ ለአዲስ ዘመነ ጋዜጣ እንዳስታወቁት ሀገሪቱ የምግብ ሉዓላዊነቷን ለማረጋገጥ የመኖ አምራች ላይ የተጣለው ተጨማሪ እሴት ታክስ እንዲነሳ ጥያቄ ማቅረቧን ገልጻለች። ከነዚህ ቀደምም ግብርና ሚኒስትር ተጨማሪ እሴት ታክሱ እንዲነሳ ለሚመለከተው የመንግስት አካል ጠይቆ ለተወሰነ ጊዜ ተነስቶ የነበረ መሆኑን አውስተው ዳግመኛ በመመለሱ ከመኑ አምራቹ ባለፈ አጠቃላይ ልማቱ ላይ ጫና የሚፈጥር መሆኑን ሚኒስትሩ አምኖበት ጥያቄውን ማቅረቡንም አስረድተዋል። በዋናነት የግብርናው ምርታማነት እንዲያድግና የምግብ ሉዓላዊነትን እናስጠብቃለን ከተባለ እንዲህ አይነት ታክሶች ሊነሱ እንደሚገባ የማስገንዘብ ሥራ እየተሠራና ጥያቄን በማቅረብ ምክክር እየተደረገ መሆኑን ሚኒስትር ዴታዋ ጠቁማለች። ይህ በእንዲህ እንዳለ ከአዲስ አበባ ከተማ አስተዳደር በኩል ከፍተኛ የሆነ የገንዘብ ቅጣት እየተጣለ እንደሆን ከመሠረት ሚዲያ በኩል ዘገባው ወጥቷል። የአዲስ አበባ ከተማ አስተዳደር ከሰሞኑ በርካታ ነዋሪዎች፣ እንዲሁም ድርጅቶች ከፍሳሽ አወጋገር ጋር እየተያያዘ ከፍ ያለ ቅጣት እየተጣለባቸው መሆኑን ይታወቃል። ይህንን ቅጣትም የደንብ ማስከበር ተቋማት በሚዲያዎች በስፋት እያስነገሩ ይገኛሉ። የአዲስ አበባ ከተማ መስተዳድር ገንብቶ ባልሰጠንና ሪልስቴቱ ሪል ስቴቱ ባዘጋጀልን የፍሳሽ ማስወገጃ መስመር በመጠቀማችን ደንቦች መጥተው 400 ሽብር አስከፍለውናል ያሉት አንድ ነዋሪ አሁን ደግሞ ተጨማሪ 800 ሽብር እንድንከፍል እየነገሩን ነው ማለታቸውን መሰረት ሚዲያ መረጃውን አውጥቶታል። ከዚህ በተጨማሪም ሚዲያችን ባደረገው ማጣራት ይላል ደንብ ማስከበሮች የልስቴቱ ግቢ ገብተው ነዋሪዎችንና ሰራተኞችን አስፈራርተውና ዝተው እንዲሁም የማኅበሩን ሥራ አስኪያጅ አስረው በኋላ በመከራ በዋስ እንደተለቀቁም አረጋግጠናል ማለቱን ከመሠረት ሚዲያ በኩል አግኝተናል። ነዋሪዎቹ ለክፍለ ከተማው ቅሬታውን ከአንድ ሳምንት በፊት በደብዳቤ ማስገባታቸው ታውቋል። ከሰሞኑ የንግድ ስህተት ፈጽማችኋል የተባሉ ከ250 ሺህ በላይ ነጋዴዎች ተጠያቂ እንዲሆኑ አድርጊያለሁ ያለሁ በማለት መንግስት ማሳወቁ ይታወሳል። ከዚህም በተጨማሪ በቦሌ ክፍለ ከተማ ብቻ 450 ህንፃዎችና ቤቶች እያንዳንዳቸው የመቶ ሺህ ብር ቅጣት እንደተጣለባቸው መዘገቡም ይታወሳል። በርካታ በቅጣት ስጋት ተማረዋል። ሥራ እንደ ድሮው አይደለም፣ ቀዝቅዟል ክፍለ ከተሞች ደግሞ ውሃ ቀጠነ በሚል ተደጋጋሚ ቅጣቶችን እየጣሉብን ተማረናል፣ በማለት ጉዳያቸውን ለመሠረት ሚዲያ አስረድተዋል። ሌላውና እጅግ ወሳኙ መረጃ የሚኒስትሮች ምክር ቤት በዛሬው ዕለት በቨርችዋል ባካሄደው 45ኛ መደበኛ ስብሰባው በተለያዩ ጉዳዮች ላይ ተወያይቶ በመላው ሀገሪቱ ላይ ተግባራዊ እንዲደረግ ውሳኔ ማስተላለፉ ተሰምቷል። በቅድሚያ ምክር ቤቱ የተወያየው የባለ ብዙ ተዋናያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ ላይ ነው። በሀገሪቱ ባለፉት ዓመታት የግብርና ኤክስቴንሽን አገልግሎት በመንግሥት ብቻ ሲሰጥ ቆይቷል። ያደገ ከመጣው የዘርፉ ፍላጎት አንጻር መንግሥታዊ ያልሆኑ ድርጅቶችን፣ የግል ዘርፉን፣ የብረሰብ ሥራ ማኅበራትና የሙያ ማኅበራትን ማሳተፍ የሚያስችል የአሰራር ሥርዓት መዘርጋት ያስፈልጋል። ምክር ቤቱም በረቂቅ አዋጁ ላይ በሰፊው ከተወያየ በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ውሳኔውን አስተላልፏል። በመቀጠልም ምክር ቤቱ የተወያየው የሥርዓተ ምህዳር አገልግሎት ክፍያን በተመለከተ ሲሆን ረቂቅ አዋጁ ላይ ነው። በሀገሪቱ የሥርዓተ ምህዳር ክፍያ አሰራርን የተመለከተ የህግ ማዕቀፍ ባለመኖሩ ወጥ ባልሆነ አሰራር በተለያዩ አካላት ሲተገበር ቆይቷል። አሁን በደረሰን የእድገት ደረጃ የፌዴራልና የክልል ተቋማት የግሉ ዘርፍና መንግስታዊ ያልሆኑ ድርጅቶችን ከግምት ውስጥ ያስገባ የህግ ማዕቀፍ መኖር አስፈላጊ ይሆናልም ተብሏል። ምክር ቤቱም በረቂቅ አዋጁ ላይ በሰፊው ከተወያየ በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ በአብላጫ ድምጽ ማጽደቁን ነው የተመለከት ነው። ቪዲዮ ኢዲት እያደረግኩኝ በደረሰኝ መረጃ መሰረት በመላው ዓለም የሚገኙ ኢትዮጵያውያን ወደ ሀገር ቤት በቀላሉ ገንዘብ መላክ ያስችሏቸዋል የተባለውና ፍራንክ ሬሚት የተሰኘ የገንዘብ መላኪያ ስራ መጀመሩ በዛሬው ዕለት ተገልጿል። የፍራንክ ሬሚት ዋና ዓላማው ከኢትዮጵያ ውጭ በየትኛውም ሀገር ለሚገኙ ኢትዮጵያኖች እናትውልደ ተወልደ ኢትዮጵያውያን ሁሉ እጅግ በቀላሉ ገንዘቦ ወደ ሀገር ቤት ማስገባት የሚችል ነው። በውጭ ሀገር የሚገኙና ወደ ኢትዮጵያ ገንዘብ መላክ የሚፈልጉ ሰዎችም የፍራንክ ሬሚትን መተግበሪያ በስልካቸው ላይ በመጫን ከካርዳቸው ላይ ተቀናሽ አድርጎ መላክ የሚችልበትን ባንክ መርጠው መላክ ይችላሉ ሲባልም ሰምተናል። ፍራንክ ሬሚት በሚከተሉት የመንግሥት አካል ደህንነቱ ተፈትሾ ብሔራዊ ባንክም ይሁንታ ተሰጥቶት ሲሉ የሳንቲም ፔይ ዋና ሥራ አስፈጻሚ ትንሣኤ ደሳለኝ ይህንን አስረድተዋል። በውጭ ሀገራት ያሉ ሰዎች ባለም አቀፍ የገንዘብ መላኪያ መላ ወደ ሀገር ቤት ገንዘብ ሲልኩ የአገልግሎት እስከ 30 በመቶ እንደሚከፈልም ያስታውቋል። በፍራንክ ሪሚት የውጭ ምንዛሬ ዘዴ ሀገር ቤት የሚላክ ግን ምንም ዓይነት የአገልግሎት ክፍያ አይከፈልም። ተቀባዩ እንዲያውም ጭማሪ በር ያገኛል ሲሉ አቶ ትንሣኤ ተናግረዋል። ከባህር ማዶ ወደ ሀገር ቤት ገንዘብ መላክን ደህንነቱ በተጠበቀ ግልጽና ቀላል መንገድ ይዞ መጥቷል የተባለለት የፍራንክሪሜት ሪሜት ይፋዊ ማስጀመሪያ ፕሮግራም በትናንትናው እለት የመንግስት ሹሞችና የዘርፉ ሰዎች በተገኙበት መካሄዱ ነው እንግዲህ የተገለጸው። በተለይ በውጭ ሀገራት ያላቸው ኢትዮጵያኖች በሙሉ ይህ እጅግ በጣም ደስ የሚልና ደስ የሚያሰኝ መረጃ ነው እያልኩኝ ቪዲዮን ላይክ ላይክ ሽርሽር ሽር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን፣ በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።